ሀይ! እንዴት ናችሁ? ሰላም ናችሁ ወይ? እናንሻ ታክስ ነኝ ተመልሼ መጥቻለሁ። ያው እንግዲህ እንደምታዩት ሙቀት ጀምሯል፣ ፊቴ ማውዛት ጀምሯል። ቻሉት እንግዲህ ውሃ እየጠጣው ቁናቁና ቁና እየተነፈስኩ ነው ማወራው። ግን ታዳምጡኛ አላችሁ ብዬ አስባለሁ። እንግዲህ እንደምታውቁት እዚህ ቻናል ብዙ ጉዳዮችን እያነሳው አወራ አለው። ለእናንተ በጣም ይጠቅማል ብዬ የማስበውን በቃ ነው ይዤላችሁ መጣሁ። ምርጥ ምርጡን ለልጆች ይባላል። ስለዚህ ዛሬ ይዤላችሁ የመጣሁትን ወደ ገደለው ስንገባ ብዙ ጊዜ በአበሻ ማህበረሰብ ይህን ጉዳይ ማውራት እንደ ታቡ ወይም ደግሞ እንደ ነውር የሚታይ ነገር ነው። ግን በጣም ኢምፖርታንት ነው ብዬ አስባለሁ። እስፔሻሊ ያው ለወጣቱ ጀኔሬሽን ግን ሁሉም ሰው ይጠቅማል። ኤኒዋን የሴክስ ላይፍ የጀመረ ሰው በሙሉ ይሄ ኢንፎርሜሽን ይጠቅመዋል ብዬ አስባለሁ። ስለዚህ ወደ ጉዳያችን ስንገባ ዛሬ ዤላችሁ የመጣሁት ሰው ልጅ መቼም ከበላ ከጠጣ ከለበሰ ያው ሌላም ሌላም ነገር ማድረጉ አይቀርም እና ሴክስ የሕይወት አካል ነው። ነገር ግን ስለዛ ብዙ ጊዜ የማይነገረም ሰው ግን ማስተማር በተለይ በእምነት ተቋማት ላይ በጣም አጽንኦት ተሰጥቶት መወራት አለበት ብዬ የማስበው ጉዳይ ነው ግን እኔ የምችለውን ያህል ትንሽ የሀሳቤን ላካፍል በዚህ ጉዳይ ላይ መቼም ሰዎች ስንባል የምንፈጠረው ከስጋ ብቻ አይደለም ከስጋም ከመንፈስም ነው ይህንን በብንም እምነት ውስጥ ያላችሁ ሰዎች የምንስማማበት ጉዳይ ነው ያው ምን አይነት የእምነት አፕሮች የሚለው ይለያያል እንጂ ሁሉ ሰው የተሰራው ከስጋና ከመንፈስ ነው ስለዚህ ሴክስ ከተለያዩ ሰዎች ጋር ሲደረግ ምን ይፈጠራል የሚለውን ነው ላወራችሁ የምፈልገው። እና ባይዘወያችን ላይ ይሄን ነገር እንደ ማህበረሰብ አንድ የማልቀበለው ነገር ቢኖር እንደ ኢትዮጵያ ማህበረሰብ ማለት ነው፣ ልክ አንዲት ሴት ከብዙ ወንዶች ጋር ስትወጣ ኦር አንድ ወንድ ከብዙ ሴቶች ጋር ሲወጣ ከባህሪ የዘለለ ነገር እንትን አይባልበትም ማለት ይሄ እሷ እኮ ዱርዬ ነው እሱ እኮ ዱርዬ ነው ከማለት የዘለለ አይባልም። ነገር ግን ህይወታቸው ዋን ወር አናደር የሆነ ሰዓት ላይ ይመታል፣ እያያችሁት። ወዲያው ባይመታም የሆነ ሰዓት ላይ የተመታ ህይወት ነው። ወይ እነሱ ወይ ልጆቻቸው፣ የልጅ ልጆቻቸው፣ ወደፍር የተመታ ህይወት ነው የሚኖሩ። ይሄ ስፒከርዝ የመንፈስ ታይ ስላሉ እና ይሄን ነገር አሁን እኔ ብዙ ሰፊ እውቀት ኖሮ ሳይሆን ግን ካለኝ ላይ ባወራ እና እናንተ ውስጥ ትንሽ ጥያቄ የሚል ነገር በፈጥርባችሁ ሄዳችሁ ቢ ታነባላችሁ ከመንፈሳዊ አባቶችም ልትማሩ ትችላላችሁ እና እሷን ነው በቃ ላወራችሁ የፈለግኩት። ስለዚህ በመጀመሪያ ደረጃ እንደ ማህበረሰብ ለጊዜው በጣም በዝሙትና እንደዚህ በቃ ከተለያየ ሰው ጋር አብሮ በመተኛት የተሳካ ህይወት ሲኖራቸው ማለት የተሻለ አለማዊ ህይወት ሲኖሩ የሚያምር መኪና ሲነዱ፣ የሚያምር ልብስ ሲለብሱ፣ ሲያምርባቸው፣ የተመቸ ህይወት ሲኖሩ፣ የሚፈልጉት ሲበሉ፣ ከፋይናንሻል ጥያቄዎች፣ ጭንቀቶች ነፃ ሲሆኑ በቃ የፈለገ ይከፈል ያንን ህይወት ነው የምፈልገው ያስብላል እና እዛ ላይ ስህተቱን ልንገራችሁ እነዚህ ሰዎች አሁን የሚኖሩትን ህይወት ነው የምናየው። ምን አይነት ህይወት መጨረሻ ላይ እንደሚኖር ማለት የህይወታቸው አጨራረስ አናውቀውም። ስለዚህ ቶሎ አትደምድሙ። ያንን ህይወት ነው የምፈልገው ምንም ዋጋ ከፍዬ ምንም አይነት አስር ሰውም ጋር ይሁን ያችን ህይወት ላግኛት የምትለዋ ነገር በተለይ አሁን ላይ ለወጣት ሴቶች በጣም ኢምፖርታንት እንትን ትመስለኛለች። ይችና ማንም ሰው ጋር ብቻ ይሁን ይሳካልኝ የምትለዋ ፖይንት ደግማችሁ አስቡባት። ምክንያቱም የእነዚህ ሰዎች እንደዚህ የተሳካላቸውን አሁን ለጊዜው ብዙ ኢንስታግራም ፖስት የምናየ የእነሱን ኦር በቃ እንዴት ነው፣ በሰዎችም ስትሰሙ እነሱ እኮ እዚህ ትራቨል ሲያደርጉ ነው የሚውሉት። እነሱ እኮ እንዲህ ሲያደርጉ ነው፣ ይህንን ነግዳቸው፣ ይህንን ለበሰ እንዲሆነ የሚለውን ህይወት በፍጹም እንዳትመኙ ምላችሁ። መጨረሻውን አታውቁትም። አጨራረሳቸውን አታውቁትም። እንደው አጨራረሳቸውን ተዉትና ልጆቻቸው ምክንያቱም መንፈስ ብለድ ላይን ይከተላል። ብለድ ላይን ማለት የብለድ ዘር ሊንክ ዝም ብሎ አልተፈጠረም፣ ምክንያት አለው። ከአንድ ሰው ጋር በደም ስንገናኝ ምክንያት አለው፣ ዝም ብሎ አይደለም። እና የመጨረሻ ላይፋቸው እንዴት እንደሆነ ሳናቅ ልጆቻቸው ምን አይነት ህይወት ለወደፊት እንደሚኖሩ ሳናቅ፣ የወደፊቱን አናይማ ስለማናቅ ብዙም ቸኩላችሁ ለዛ ላይፍ ሳክሪፋይስ ለመክፈል ዝግጇችሁ፣ በመጀመሪያ ይሄንን ነው የምላችሁ። ሁለተኛ ነገር ግልጽ ነው እ ሶሪዬ ሁለተኛው ነገር ግልጽ ነው። ዲዚዝ በሽታዎች ምን አይነት ተጋላጭነት እንዳለው ግልጽ ነው። አንድ ሰው ጋር ፓርትነር ብቻ ኖሩት ከአንድ ሰው ጋር የሚሆን ሰው እና ከብዙ ሰው ጋር ፓርትነር የሚያደርግ ሰው፣ ማለት ሴክስ የሚያደርግ ሰው ግልጽ ነው ተጋላጭነቱ። ይሄ ለእናንተ አልነግራችሁም። ሌላው ነገር ግን ሰዎች በህይወታቸው ላይ ውጤቱ ነው የምናየው። ብዙ ጊዜ ያንን ሲያደርጉ ሴክስ ሲያደርጉ አናያቸውም፣ መቼም በአደባባይ አይደለም የሚደረገው። ግን ላይፋቸው ላይ እነዚህ አይነት ሰዎች በጣም ቅብዝብዝ ይላሉ። ይሄ ስፒሪቹዋል ታይስ የፈጠሩ ሰዎች ባይ ዘ ወይ፣ ወደ ውጤቶች ሳልገባ ስፒሪቹዋል ታይ ባጭሩ ምንድን ነው? እናንተ ሴክስ ስታደርጉ መሳሳም ምናምን አይደለም። ሴክስ ሴክስ ሲኖር በጣም ዲፕ የሆነ ኮኔክሽን አለው ስፒሪቹዋሊ እና በብዙ መንገድ ይሄ ነገር ሊገለጽ ይችላል። በእምነት አለው፣ በሳይንስ አለው፣ በምናም ብቻ በብዙ ነገር ኤክስፕላኔሽን አለው። ሶሻል ሚዲያም ላይ ኢንተርኔት ላይ ገብታችሁ ሰርች ብታደርጉ እና እነዚህ ስፒሪቹዋል ታይስ ከኋላ ብዙ እኛም አይገባን። ለዛም ነው የለም ብለን እንድናስብ የሚያደርገን ከኋላ በጣም ብዙ ነገር አለ። እክድ ቢ ይሄን ማለት አልፈልግም። እዚህ ውስጥ አልግባ ግዴላችሁም። ግን ዞሮ ዞሮ ስፒሪቹዋል ታይስ ይፈጠራል። እነዚ አንድ ሰው ሲመጣ ብቻውን አይመጣም። መንፈሳዊ የሆነ ነገር አሉ አብሮት፣ እና ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። አሁን እሱን ዲሳይድ ለማድረግ ምንድን ነው መሆን ያለበት? አንደኛ አንድ ፓርትነር ጋር መምረጥ ነው። ያንን ፓርትነር ስትመርጡ አፕሮቹ በተለያየ መንገድ እንደየ እምነታችን ይለያያል። ግን ዝም ብሎ አንድ ሰውን ተቀብሎ ወደ ህይወት ማስገባት አያስፈልግም። የሀፍት ጸሎት ያስፈልጋል። አፕሮቹ እንዳልኳቸው እንደየ እምነታችን ይለያያል። ዞሮ ዞሮ ግን ይሄ ነገራቸው የተዛባባቸው ሰዎች ከተለያየ ሰው ጋር በመተኛት የመንፈስ ቁርኝት ፈጥረው ያልተፈጠረ መስሏቸው ዝም ብሎ የሚኖሩ ሰዎች ግን ህይወታቸውን ውጤቱን የሚታይ ነገር ነው። ለምሳሌ እዚህ ጋር ትንሽ ማለት ሀሳቡን ለመጻፍ ሞክር ያለውና መቅበዥበዥ ከትክክል ከመስራት ይልቅ ማለት በህይወታችሁ ላይ ትክክል አለ፣ ጥፋት አለ፣ ዳስ ፓርት ኦፍ ላይፍ ግን ከትክክሉ ነገር ጥፋቱ የበዛ ሲሆን ድንገት በቃ ዘፍ የሚል የመከፋት ስሜት እክድ ላስት ለቀናትም ለወራትም የሚቆይ አይነት፣ ይሄ በቃ ውስጥ ድክም ማለት የመከፋት ስሜት ድንገት ይጫጫል። ግራ መጋባት፣ አቋም ማጣት፣ መወሰን አለመቻል፣ መቅበዥበዥ። ባጭሩ እንደዛ ነው። ይህንንም ያንንም መፈለግ፣ ይህን ደግሞ እንደዚህ ነገር ተግበስብሶ ደግሞ አድርገውም ሳትስፋይድ አለመሆን፣ በሚሆኑ ነገር ላይ ሳትስፋይድ አይደሉም። እንደዛ ተባጥሰው ስንት ጥፋት አጥፍተው የሚያገኙት ነገር ላይም ደስተኞች አይደሉም። ስለዚህ ሳትስፋክሽን ማጣት ሌላ ነገር ነው። ስለዚህ አሁን እነዚህ ነገሮች ካወራሽ መፍትሄው ምንድን ነው ወደሚለው ስንሄድ፣ አንደኛ አዲሱ ጄኔሬሽን ላይክ ጀንዚ የሚባለው ትንሽ እየሞከሩት እያየሁ ነው። እና የነሱ በጣም ሶሻል ሚዲያ ላይ የሚታይ ሰሊበሲ ማለት ኮምፕሊት ሰክስን ማቆም ማለት ነው፣ ላልተወሰነ ጊዜ ኦር ለተወሰነም ጊዜ ሊሆን ይችላል። ከዚህ ጊዜ እስከዚህ ጊዜ በፍጹም ሰክስ አላደርግም። ሰሊበሲ ውስጥ በጣም በቃ የሆኑ ፖርታሎች ነው ህይወታችን ውስጥ የሚከፈቱት መንፈሳዊ በሮች ማለት ነው። ከባድ ነው፣ ግን ደግሞ ብዙ ጊዜ ወርደት ነው። በቃ ቢሆን ብዙ ነገር ግልጽ፣ ክሊር ይሆናል በህይወት ላይ ማለት እና እነዚህ ጄኔሬሽን እዚህ የሚባሉት በጣም እዚህ ነገር ላይ ያገኙትን ክላሪቲ፣ ያገኙትን የመንገድ መገለጥ፣ ፎከስ ማድረግ መቻል ምናምን በጣም ሲያወሩ ሰማቸዋለሁ። ስለዚህ አንዱ ኦፕሽን ሰለብሲ ነው ኮምፕሊትሊ ሴክስን ማቆም ማለት ነው፣ ለተወሰነ ጊዜ ላልተወሰነ ጊዜ። ሁለተኛው ነገር ግልጽ ነው፣ አንድ ፓርትነር መምረጥ ነው። ያንን ፓርትነር ጋር ያላችሁን ነገር ለማጥናት እድል ይኖራቸዋል። ከብዙ ሰው ጋር ሲሆን ልክ ኤነርጂያችሁ ሽፍት ሲያደርግ ውስጣችሁ ልክ ያሉ ነገር ሲሰማ ልታጠኑታችሁ፣ ምክንያቱም ከብዙ ሰው ጋር ና ቦንድ የምታደርጉት ስለዚህ፣ ሌላኛው ኦፕሽን አንድ ሰው ጋር አሁን ካልኳችሁ መፍትሄ በላይ ግን በዋነኛነት ማውራት ያለብን እዚህ አይነት ህይወት ውስጥ አክቲቭሊ የተዘፈቁ ሰዎች አሉ። ማለት ራይት ናው ይህንን ህይወት ህይወት ብለው የሚመሩ ሰዎች አሉ፣ ወንዶችም ሴቶችም። አክቲቭሊ ከብዙ ሰዎች ጋር ሴክስ የሚያደርጉ ሰዎች ምንም አይነት የኮሚትመንት እንትን ሳይኖራቸው ከብዙ ሰዎች ጋር ሴክስ የሚያደርጉ ሰዎች አሉ፣ ወንዶችም ሴቶችም። አያን ይህንን ለገንዘብ ለፋይናንሻል ጥቅም ሊሆን ይችላል ለሱስ ሆኖባቸው ሊሆን ይችላል። እንደ ፋን እያዩትም ሊሆን ይችላል። ስለዚህ ወደቨር ይሁን ምክንያቱ፣ እንደው መናገር ካለብኝ ብላክ አንድ ዋይት አድርጌ ልንገራችሁ ትክክል አይደለም። የምትሰሩት ነገር ትክክል አይደለም። ዋጋ ትከፍሉበት አላችሁ እና በሚያሳዝነው ሁኔታ ከዚህ አይነት ምንጭ የሚመጣውን ስቃይ ማንም አይነግራችሁም። ብዙ ጊዜ ማንም አያስተምርም ይሄንን ነገር። ስፒሪቹዋል ታይስ ይፈጠራሉ። ህይወታቸው የተንደፋደፈ ይሆናል። አጨራረሳችሁ አያምርም። የምትነኩት የምትሰሩት ነገር በረከት አይኖረውም። የአእምሮ ሰላም የላችሁም። ህይወታችሁ ሰላም የለም። አቋም የላችሁም። ወላዋይ ናችሁ። በዛ ውስጥ ሁሉ ደግሞ እንደዛ ተበጣጥሳችሁ የምትሆኑለት ነገር ህይወታችሁ ላይ ጠብ አይልም። በቃ ወይ ከደስታ ደስታ አይሰጣችሁም፣ ወይ ዘላቂ የሆነ ሳቲስፋክሽን አይሰጣችሁም። ስቃይ ነው ብቻ በአጭሩ። ስለዚህ መናገር ስላለብኝ ነው፣ ግር እንዳይላችሁ። እዚህ ላይ ግን አክቲቭ ላይ የተዘፈቁ ሰዎች ምንድን ነው መሆን ያለባቸው ራይት ናው? ይሄንን ሳወራ ምንድን ነው በቃ ኦልሬዲ ተነካክቻሉ ተነካክቻለሁ እንዴት ነው የምኖረው የምትሉ ሰዎች ካላችሁ፣ በመጀመሪያ ደረጃ እንደዚህ አድርጋችሁ ድንገት ነው ይሄንን ኮኔክሽኖች የምታቋርጡት። ምንም የምታባብሉት ሱስ አይደለም። ባይ ዘ ዌይ ይሄ ኦወር ልምድ አይደለም። ያን አሁን አብዛይቤም አይደል በቃ ቁርጥ ነው የምታደርጉት። ስትቆርጡት ግን ድንገት እንደማንኛው ስሜት ስላለው እንደማንኛው አይነት ስሜት ድጋሚ አምጡ አምጡ የሚል ነገር ሊፈጠር ይችላል አይምሮ ውስጥ። ስለዚህ ነው ታረጉት በመጀመሪያ ደረጃ ራሳችሁን ዲስትራክት ነው የምታደረጉት ቢዚ ነው የምታደርጉት ይሄንን ነገር አይምሮአችሁ አምጡ አምጡ በሚልበት ሰዓት ራሳችሁን በሌላ ነገር ኦኪፓይ አድርጉ። አሮንኬር ስፖርት መስራት ይሁን አዲስ ታለንት መጀመር ይሁን ሶስት አይነት የተለያየ ስራ መስራት ይሁን ብቻ ራሳችሁን ዲስትራክት አድርጉ። የመጀመሪያው እሱ ነው። ሁለተኛ ሪላፕስ እንድታደርጉ ወይም ድጋሚ ጥፋት ውስጥ እንድትገቡ፣ ድጋሚ ይሄንን አይነት ህይወት ውስጥ እንድትገቡ የሚገፋፏችሁን ምንም አይነት ነገሮች ቆርጣችሁ አውጡ። በቅ ላልተወሰነ ጊዜ ከባድ ውሳኔ ቢሆንም ማድረግ አለባችሁ። ለምሳሌ እንደዚህ አይነት ነገር ውስጥ የሚገፋፏችሁ ሰዎች ብሎክ አየር ላይ ቦታዎች ላይ ስትገኙ ኢቨንቶች ኦር ምናምን ኦር ፓርቲስ አይ ኖ ኖ ወደ ቨር ብቻ እዚያ አይነት ቦታ ላይ ስትገኙ መልሶ ለእንደዚያ ነገር የሚጋብዝ ከሆነ ጥፉ ይሄ የህይወት ጉዳይ ነው ባይ ዘ ዌይ የትንሽ ቀናት ፔን ሊኖረው ይችላል በጣም ልትረባበሹ ትችላላችሁ ይችን ብትሰቃዩ ይሻላችኋል ግድ የላችሁም እና ሶስተኛውና የመጨረሻው ግን ምንድን ነው እንደየእምነታችን ስለሚለያይ ስፒሪቹዋል ክለንዚንግ ወይም ደግሞ የመንፈስ ጽዳት ያስፈልጋል። እንግዲህ እኔ ክርስቲያን ነኝ። እንደ ክርስቲያን መሆኔ ንስሓ መግባት ነው ሰውን የምመክረው። ነገር ግን ይሄንን ብዬ ደግሞ ፎርስ ማድረግ አልችልም። ስለዚህ እንደ የእምነታችሁ ስፒሪቹዋል ክለንዚንግ አድርጉ። በቃ ያንን እነዛ ሶልታይስ መቆረጥ አለባቸው። ይህንን ደግሞ እግዚአብሔር ነው የሚፈታው። ስለዚህ እንደየ አፕሮቻችሁ ማድረግ አለባችሁ እነዚህ ነገሮች በህይወታችሁ ላይ ፕራክቲካል ስታደርጉ የሚኖራችሁ ፎከስ፣ የሚኖራችሁ ኤነርጂ ጉልበት በቃ ማንም ነው የማያሸንፋችሁ። እና አይ ዊሽ ይሄ ነገር በደንብ አብራርቶ የሚያስተምር መምህርም ምንም ቢኖር ደስ ይለ ነበረ። እውነት በጣም ፕራክቲካሊ ህይወት ላይ የሚታይ ነገር ስለሆነ ለውጡ ማለት ነው እና እንግዲህ ወይኔ ጉዴ ቁና ቁና እየተነፈስኩ ነው። ስለዚህ ሊሂድ ስለሰማችሁልኝ፣ ስላያችሁልኝ አመሰግናለሁ። ቲል ኔክስት ታይም